አንዳንድ ጊዜ ግርም ትሉኝ ያላችሁ የሀይሚዬ ወዳጆች ማለት ነው። በጣም እንዲ ምንድን ነው? ሰላም ሰላም! ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት ቦታ ላይክ፣ ሼር አድርጎልኝ። ምን መሰላችሁ፣ ሀይሚዬ፣ ሀይሚዬ፣ ሀይሚዬ ዛሬ ብሩኬ የሆነ የሆነ ሁለት ቤት መጥተዋል ነገር ግን ሀይሚ አልመጣችም። ለምን ወደሚለው ስንሄድ አንደኛው ንግስት ናት። ንግስት በየቦታው አይገኝም አይገኝም። እዝም እዝም እዝም ጣዱኝ አይልም ንግስት። ክብር አለው ቀዳማዊት የተባለችው ዝም ብሎ አይደለም። ምንድን ነው ዝም ዝም ዝም ዝም እንድትገኝ ነው እንድምትፈልጉት አናስብ፣ እንረጋጋ እንጂ ቤተሰብ። ሀይሚ ሀይሚ ሀይሚ ሀይሚ እረ ጉድ እኮ ነው ቀዳማዊት ቀዳማዊት ብላችሁ እዛ አታጨናንቁትም። ሄዳችሁ ሀይሚ ሀይሚ ከምትሉ ንግስት ነች። ንግስትነቷን ደግሞ በክብር አሳየች። በቃ አለቀ እኮ ነው እኔ እኔ እኮ ግርምት ነኝ ያላችሁ። ሌላው ነገር ደግሞ እሱ ሀሳብ ላይ ነች፣ ህልም ላይ ነች። እያሰበች እያቀደሽ ነው ለመበቀል። እንዴት ነው አሁን ይሄ እያሰበች እያለ እዚህ ጋር ደግሞ የሆነ ቦታ የምትገኘው? በእርግጥ ተብሩክ ጋ ተለይታ በመቅረቷ ቅር ይለናል። አብሮ ስናያቸው ድምቅ ብለው ስናያቸው ደስ ስለሚለን ነገር ግን የሆነ ቦታ የማትገኝበት ቦታ ሊኖር ይችላል፣ ላይመቻት ይችላል። እንደገና ደግሞ ምን መሰላችሁ ውዶቼ በቃ የሆነ የእሷ ቦታ ያልሆነ ቦታ ላትገኝ ትችላለ። ይሄ የኔ ቦታ አይደለም፣ በቃ ሌላ። አሁን እዛ ጋር በጣም ብዙ ወንዶች አሉ። ሀይሚ እዛ ብትሄድ ወንዶቹ አይናቸው ሀይሚ ላይ ነው የሚሆነው። ብሩኬ ራሱ ተሳቆ ነው የሚሞተው። ስለዚህ ለምን ይሳቀቅ? የሀይሚ እየሸበላ በግሉ ያኑራት እንጂ እንዲ ለዙ ቤቷ ተቀምጣ እነከበደ እነጫን ያለው የት ነች ምናምን እየመጡ ፍቅር ይዞናል አንከባሎናል እያሉ ነው። ሌላው ደግሞ የታዘብኩት ነገር ብሩኬዝች የሆነች ሴት ላይ ነው አይን ያለው ምናምን እያላችሁ እያጠቆማችሁ የሆነ ነገር ማለፍ አትችሉም። እንዲ እዛ ጋር የቆመችዋ ብትጠበስም አትሸተውም። ታቃላችሁ ጠንቅቃችሁ ወደ ውጭ እሱ ግን፣ እናንተ ግን እንደዛ ነገር አታደርጉም። በጣም ነውር ነው። የሆነ ነገር ማለፍ አለባችሁ አይታችሁ እንዳላየ እለፉ ካሜራ መኖሩን አረስተነ ወይ አይነ ሄት ነው ያለው አረ የሀይሚ ሸበላ ምናምን ምናምን እያላቸው እኔ በጣም ታዝቢ ያለውኝ ይሄ ነውር ነው በጣም ነውር ነው የማይደረግ ነገር ነው ታውቃላችሁ ሸበላውና ሀይሚዬ በቃ አንድ ናቸው ምን ሆናችሁ ነው እንደዚህ በዚህ ልክ አረ ጥሩ አይደለም ተዉ ተዉ ተነጋጉ እንደዛ አታደርጉ እንደ አንዳንድ ነገር እንደው ማለፍ ልመዱ ተዉ የኔ ቀዳማዊት የኔ ተወዳጅ ሀይሚዬ ደግሞ በቃ የሚዲዮ መሪ መሆኑ የታወቀ ነው። የተረጋገጠ ነው። እና ሀይሚ ሀሚ ለምን አልተገኘችም? ምናምን ምናምን ነገር ላላችሁት እንግዲህ ያው መልስ ያው ይህንን በደንብ ማዳመጥ አለባችሁ። ይሄ የራሴ እኔ በቃ ሌለ እኔ ሀይሚን በምስላት መንገድ እኔ ከፍ ባደረግኩት መንገድ የራሴ አገላለጥ ነው። የራሳችሁ አገላለጥ ደግሞ የራሳችሁ ሊኖር ይችላል። ይሄው ነው በእኔ ይሄው ነው የእኔዋ ልቅልት በቃ ትንገስበት ሚዲሆን ትላላችሁ። ለማንኛውም አሳ አስተያየት ካላችሁ ወደ ኮመንት አስቀምጡ፣ ላይክ ሼር አድርጉ። ይሄው ነው።